ሰላም ጤና ይስጥልና አድማጭ ተመልካቾቻችን፣ ግንቦት 9 2017 ዓ ም ዕለታዊ መረጃዎችን ይዤ መጥቻለሁ። በወሩ ዘጠነኛ ቀንና በወራት አቆጣጠሩ ማስረኛው ወር ላይ ነው የምንገኘው። ግንቦት 9 2017 ዓ ም የተለያዩ መረጃዎችን ይዤ መጥቻለሁ። መረጃና ዘገባዎችን ወደ እናንተ እያደረስኩ አብራችን ቆዩ። በለጠ ካሳ ነኝ። የአራሳት አጫጭር ሪፖርቶችን እያደረስኳቸው አብሬያቸው ቆያለሁ በአማራ ክልል የግንባር መረጃዎች ተዛማጅ እንደዚሁ አገር አቀፍ ና የአፍሪካ ቀንድ መረጃዎችን አካትቻለሁ እየተከታተላችሁ አብራችሁ እንድትቆዩ ነው በአክሮት የምጋብዛችሁ ሀሳብ አስተያየት ኖራችሁ ጥቆማ ዜና ጂሜል ዶት ኮም ላይ ላኩልኝ በሜሴንጀር ዋትሳፕ ቴሌግራም ላይ እንደዚሁ ሀሳብና መልክቶቻችሁን አድርሱ እያደርሳችሁ ስለሆነ በእጅጉ አመሰግናለሁ በርካታ አስተያየቶችና ሀሳቦች አድርሳችሁኛል በእጅጉ ነው የማመሰግነው በአንዳንድ ጉዳዮች ላይም እንደዚሁ ሊታዩ ይገባል ያላችኋቸውን ሀሳቦች ጨምሮና በሚዲያም የራሳችሁን ምልከታ አካታችሁ ልካችሁልኛል፣ በእጅጉ አመሰግናለሁ። ከነዚህ መካከል የአፍሪካ ቀንድ ጉዳዮችን እና የአጠቃላይ የህሉና ትግልን በተመለከተ የአንዳንድ ጉዳዮች ከወትሮ የተለዩ ይሆናሉ። እነዚህ ጉዳዮች ላይ በፖለቲካ እንዴት ይታያሉ የሚለው አስተያየቶችንም አድርሳችኋል። ለሚዲያ በሚሆኑ አንደኛው አሁን አብይ አህመድ ከህወሓት ጋር እንግዲህ የገባበትን ውጥረት እንዲሁም ደግሞ የኢትዮጵያና የኤርትራ ውጥረት በተመለከተ ወደ ጦርነት ሊያመራ ይችላል አይችልም የሚለው ጉዳይ በርካታ ነጥቦች የሚነሱበት ነው። በዚህ መሰረት አሁን አብይ አህመድ በየቦታው በአገር ውስጥ ጦርነት ከመወጠሩ አንጻር እንዲሁም ደግሞ የህወሓት ጥላቶች በመጀመሪያ በነበረው ጦርነት አሁን መቀነሳቸውና ከኤርትራ ጋር ያለውን ግንኙነት መቀጠል እና መሻሻል ተከትሎ እንዲሁም ደግሞ የአብይ አህመድ ወዳጅ የነበሩ በመጀመሪያው ከህወሓት ጋር በነበረ ጦርነት አጋር የነበሩ አሁን የአብይ አህመድ በተቃራኒ መቆማቸውን ተከትሎ የሰራዊቱ ያለረፍት በውጊያ መቆየት መሰላቸት፣ ሞራሉን እንዲሁ መውደቅ እና ሌሎች ተዛማጅ ጉዳዮች ተጨምረው የኢኮኖሚ ድቀቱና የዜጎች ምሬት ተጨምሮበት የአሁን አብይ አህመድ በዚህ ቀጠና አዲስ ጦርነት ይከፍታ ላይ ከፍትም የሚለው ጉዳይ እንዴት ይገመገማል? ይህንን የፖለቲካ የዲፕሎማሲ እንዲሁም ደግሞ ወታደራዊ ጉዳዮችን የሚከታተሉ ሰዎች እየተከታተሉ ወደ ራስ ፖለቲካ ከዚህ አንጻር ወቅታዊ ግንዛቤዎችን መውሰድ ይገባል በሚል አስተያየት አርሳችኋል። ህዝባዊ ተቃውሞ ጨምሯል፣ ብልጽግና ፓርቲ እንደዚሁ የተዳከመና ፓርቲ ተክለቁመና የሌለው እና በራሱ አባላት ጭምር የማይታመን መሆኑ አለም አቀፍ ሁኔታዎችን ጭምር መነሻ በማድረግ ወደ ጦርነት ይገባል አይገባም የሚለውን በማስላት የራስን ፖለቲካ ከዚህ ብያኔ መውሰድ ይቻላል የሚል አስተያየት ነው። ጠቅለል ያለ አስተያየት፣ በእጅጉ ነው የማመሰግነው። እንግዲህ በትላንትና ሁለት መነጋገሪያ ከነበሩ ጉዳዮች መካከል በአዲስ አበባ ጠቅላይ ሚኒስትር አብይ አህመድ የድሮን ትሪቶችን ቁጭ ብሎ ሲመለከትበት የነበረው ጉዳይ መነጋገሪያ ነበረ። ጠቅላይ ሚኒስትሩ እንግዲህ የራሳቸው ምስል ጭምር ያለባቸውን ትሪቶችን ሲመለከቱ ነበር። ይቅርታ እንግዲህ አንተርሶ በተባለው ጉዳይ በአየር ላይ የነበረውን ጉዳይ በተመለከተ እንግዲህ ብዙዎች የመንግስት ሚዲያዎች መነጋገሪያ አድርገውታል። በአፍሪካ የመጀመሪያው በብዙ ሺህ የሚቆጠሩ ድሮኖች ተሳተፉበት ነው በሚል ነው ሲዘገብ የነበረው። እንግዲህ እነዚህ ጉዳዮች አብይ አህመድ ከአሁን በፊት በቴክኖሎጂ ጉዳይ ጀምሯቸው እና ደብዛቸው ጠፍቶ ከነበሩ ጉዳዮች አንጻር ይሄኛው ይቀጥላል ወይ በዚህ ቴክኖሎጂ ኢትዮጵያን የሚጠቅሙ ነገር ይመጣል ወይ የሚለውን በተመለከተ ካሁን በፊት ያሉ ጉዳዮችን በማንሳት አንዳንድ ነጥቦችን ማስቀመጥ ይቻላል። በቴክኖሎጂ በመታገዝ አብይ አህመድ ካሁን በፊት ዝናብ በማዝነብ እንደዚሁ ይህንን ለህዝብ አደባባይ ካሳዩ በኋላ ጉዳዩ ሳይገፋበት ደብዛው ጠፍቷል። ኢትዮጵያ የአየር ሁኔታን የሚከታተል ሳተላይት አመጠቀች ከተባለና ሁለተኛው ሳተላይት በአጭር ጊዜ ይመጥቃል ከተባለ በኋላ በቻይና ትብብር ደብዛው ጠፍቷል። አሁንም ኢትዮጵያ በሳተላይት ኪራይ ነው ያለችው። ሌላው የኡጋደን የተፈጥሮ ጋዝና የነዳጅ ድፍድፍ ዘይት ጅማሬ በሚል አብይ አህመድ ካበሰሩ በኋላ ይህም ደብዛው ጠፍቷል። ሌላው በምስራቅ አፍሪካ ፖለቲካ እንደዚሁ አዲስ የንግድ ትስስር እንፈጥራለን በሚል የኢትዮጵያ የኤርትራና የሶማሊያ ግንኙነትና የመሪዎች አንድ ሰሞን የነበረው ትብብር በተመለከተ ይህም መፍረሱና እስከ ኮንፌዴሬሽን ይሄዳል የተባለው ትብብር እሱም ከሽፏል። የምስራቅ አፍሪካ ፓን አፍሪካን እንቅስቃሴ በአብይ አህመድ ተጀምሮ የነበረው አክሱም ጠፍቷል። ኢትዮጵያ አፍሪካን በዓለም አቀፍ የጸጥታው ምክር ቤት ውክልና እናስገኛለን የሚሉ እንቅስቃሴዎች፣ የሶማሌ የወደብ ጉዳይ እንደዚሁ ተጀምረው ከጠፉ ጉዳዮች መካከል የሚጠቀሱ ናቸው። ስለዚህ አብይ አህመድ እነዚህን የሚያደርጋቸው ታስቦባቸው ሳይሆን የቴክኖሎጂ የዲፕሎማሲ ጉዳይ ላይ ያለው ፍላጎት የሚበረታታ ቢሆንም ችግሮቹ እንግዲህ የቅደም ተከተል ችግር ያለበት እንዲሁም ደግሞ ሀገር ውስጥ ካሉት ጉዳዮችን በሌሎች ጉዳዮች ለማዳፈን እና ወቅታዊ የሐኪሞቹንም ጥያቄዎች እንደዚሁ በእነዚህ ጉዳዮች ለመሸፈን የተደረጉ እንቅስቃሴዎች ስለመሆናቸው፣ ለታይታ ለሾው ለማስመሰል የሚደረጉ ትርኢቶች የዜጎችን እምነት ያሳጡ ሆነዋል። ከአሁን በፊት አብይ አህመድ ያደረጋቸው እና አሁን ደግሞ እየተደረጉ ያሉትን በተመለከተ ዜጎቹ መተማመን እንደሌላቸው ነው እንግዲህ በተጨባጭ ማየት የሚቻለው። በአጠቃላይ የዜጎች መሰረታዊ ጥያቄዎችን ባልተፈቱበት ሁኔታ ውስጥ እንደዚህ አይነት ተጨማሪ የገጽታ ግንባታ ላይ የሚያተኩሩ ተግባራት መሰራት የሚያመጣው ለውጥ እንደሌለ ግን በዚሁ ድምዳሜ መስጠት ይቻላል። በዚህ ጉዳይ ያለው አስተያየት ካለ ተጨማሪ አስተያየቶችን አስተናግዳለው። ወደ መረጃዎች ነው የሚሄደው። ወደ መረጃዎች ሲሄድ የመጀመሪያው መረጃ የችሎት መረጃዎች ናቸው። ወደ ችሎት መረጃዎች ሲሄድ በትላንትናው ዕለት እነ ዮሐንስ በያለው መዝገብ እነ ብርሃኑ ጉባ ለመዝገብ እነ ቴዎድሮስ ታምራይ መዝገብ እነ ውብሸት ተፈራ መዝገብ እና ይትረፍ ድንበሩ የተባለ አንድ ተከሳሽ ጨምሮ እነዚህ አምስት መዝገቦች ፍርድ ቤት ቀርበው ነበረ። ግንቦት 6 ግንቦት 6 ልደታ ከፍተኛ ግንቦት 7 ልደታ ከፍተኛ ፍርድ ቤት በቀረበው ችሎት በነ ዮሐንስ በያለው ላይ የነበረው የችሎት ሁሉ ምን ይመስላል የሚለውም ባጭሩ አቃቢ ሕግ ምስክር ለተባለው ለአቃቢ ሕግ ምስክሮች እንዲያቀርብ የተሰጠ ቀጠሮ ነበር። አቃቢ ሕግ በወቅቱ ምስክሮችን እያቀረበ ስላልሆነ እየተጉላላን ነው ብለዋል ተከሳሾቹ። የሰብዓዊ መብት ጥሰት እየተፈጸመብን ነው፣ በዚህ ላይ ምርመራ እንዲያደርግ ፍርድ ቤቱ በድጋሚ ትእዛዝ እንዲሰጥላቸው እና ዮሐንስ ፍርድ ቤቱ ጠይቀዋል። በፖሊስ የተወሰዱባቸው ንብረቶቻቸውም እንዲመለሱላቸው፣ እንደዚህ አቤቱታዎችን አቅርበዋል። ከዚህ ከነሱ አቤቱታዎች ባሻገር ፍርድ ቤቱ ለአቃቢ ሕግ እስከ ግንቦት 15 ድረስ ቀሪ ምስክሮችን እንዲያቀርብና እስከ ግንቦት 15 ሁሉንም ምስክሮቹን አቅርቦ እንዲያስጨርስ ተለዋጭ ቀጠሮ ሰጥቶበታል። የእነ ዮሐንስ የክስ መዝገብ በዚህ ነው የዋለው ችሎቱ። ሌላው በሁለተኛ አይነት የወሮስ ጣምራይ 23 ተከሳሾች ያሉበት ነው። በዚህ እንግዲህ አቃቢ ህግ ሁለት ምስክሮች አልቀረቡልኝም በሚል ለችሎቱ አስረድቷል። አንደኛው ምስክሬ ከሀገር ውጭ ስለሆነ አሁን አቅርቤ ማስመስከር አልችልም ሲል ለፍርድ ቤቱ አቅርቧል። ከዚህ በፊት ይሄ ውጭ ሀገር ነው የተባለው ምስክር በፖሊስ ጣቢያ የሰጠው ምስክርነት ወደ ፍርድ ቤቱ ተገልብጦ እንዲያያዝና ምስክር ማስረጃ ሆኖ እንዲቀርብ ብሏል። አቃቢ ህግ ሁለተኛ ወደ አማራ ክልል ወደ በጦርነቱ ጉዳይ እየሄደ ሌላ ምስክር አለኝ ማቅረብ አልችልም ብሏል። ጠበቆቹ በፖሊስ ጣቢያ የተሰጠው ምስክር ያለ ክርክር ተከሳሾች በሌሉበት የቀረበ ስለሆነ ተቀባይነት እንዳይኖረው ለፍርድ ቤቱና ለችሎቱ አመልክተዋል። ፍርድ ቤቱም የግራና ቀኝ ክርክርን ካዳመጠ በኋላ ለመጨረሻ ጊዜ ምስክሮቹን እንዲያቀርብ አቃቢ ህግ ለግንቦት 28 እና 29 ተለዋጭ ቀጠሮ ሰጥቶበታል። በተጨማሪ እነ ብርሃኑ ጉባል እንደዚሁ ፍርድ ቤት ቀርበው ነበር። በዚህ ክስ መዝገብ መምህር ታሪኩ ተፈራ ባለፈው ከፍተኛ ድብደባ የተፈጸመበት እና ለፍርድ ቤቱ ከገታ አውጡኝ በሚል እንደዚሁም ደግሞ በአቃቢ ህግ ቢሮ ታስሮ እንደተደበደበ እና በአቃቢ ህግ ጉዳት እንደደረሰበት የገለጸው አሁንም አለመታከሙን ለፍርድ ቤቱ አቅርቧል። ፍርድ ቤቱ ደግሞ እንዴት አልታከመም እስካሁን በሚል አሳክመው እና ሌሎች በማስረጃ በሰነድ ማስረጃ ምስክሮች ላይ ብይን ለመስጠት ለግንቦት 14 ተለዋጭ ቀጠሮ ሰጥቷል። ታሪኩ ተፈራ ታክሞ እንዲቀርብ ፍርድ ቤቱ አዟል። ከአሁን በፊት ፍርድ ቤቱ እንዲታከም አዞ የነበረ ቢሆንም ግን ማረሚያ ቤቱ ስላላስፈጸመ እስካሁን ህክምና አላገኘም። ሌላው ነው ውሸት ተፈራ አቃቢ ህግ ባቀረበው የሰነድ ማስረጃ ላይ ብይን ለመስጠት ለግንቦት 14 2017 ተለዋጭ ቀጠሮ ሰጥቷል። ይትረፍ ድንበሩ ለሰኔ 17 2017 ተለዋጭ ቀጠሮ ተሰጥቶባቸዋል። ነው እየተባለው በመጨረሻ ማነጋገር የሆነውና የስዩም ተሾመ ጉዳይ በተመለከተ እንደዚሁ በትናንት ነው ዕለትም እንደዚሁ አቤቱታ አቅራቢዎቹ ዮሐንስ ወያሎ እና ክርስቲያን ታደለ አቤቱታ አቅርበው ፍርድ ቤቱ ለመጨረሻ ጊዜ ለግንቦት 11 በፖሊስ ተይዞ እንዲቀር ፍርድ ቤት ትዕዛዝ ሰጥቷል። ባለፈው ግንቦት 8 ቀን ስዩም ተሾመ ልደታ ከፍተኛ ፍርድ ቤት ግቢ ውስጥ የታየ ቢሆንም ከፍርድ ቤት ፕሬዝዳንት ሌሊሴ ጋር በመነጋገር ወደ ችሎት ሳይገባ ወጥቶ ሄዷል ነው የተባለው። ይሄ ጉዳይ በእስረኞቹ በአቤቱታ አቅራቢዎቹና በፍርድ ቤቶች በፍርድ ቤት ዳኞቹ ላይ ከፍተኛ ቅሬታ ፈጥሯል። አሁን ለመጨረሻ ጊዜ እንዲቀርብ ታዟል ነው የተባለው የፊታችን ግንቦት አስራ አንድ ይሆናል ወይ የሚለውን አብረን የምናየው ነው የሚሆነው። ሌላው እንግዲህ ተከታታይ መረጃዎች እየቀረቡበት ካለው ጉዳይ አንዱ የሐኪሞቹ የስራ ማቆም አድማና ተያዩ መረጃዎችን በተመለከተ ነው። ለአምስት ቀናት እንግዲህ የከፊል ስራ ማቆም አድማው ቀጥሏል። ዛሬም ለአምስተኛ ቀን በዚህ እንግዲህ ሐኪሞች እየታሰሩ መሆናቸው ነው። ዛሬ መረጃዎች የሚያሳዩት ተጨማሪ ሐኪሞች ባለፈው 24 ሰዓት ታስረዋል። የታሰሩ ሐኪሞች ቁጥራቸው አሁን ከአንድ መቶ በላይ ደርሷል ተብሏል። ከነዚህ ውስጥ የአማራ ሐኪሞች ማህበር ፕሬዚዳንት ዶክተር አብራራው ታደሰ በባህር ዳር በስድስተኛ ፖሊስ ጣቢያ ከትናንት ጀምሮ ታስሮ ይገኛል ነው የተባለው ይህን ጉዳይ በተመለከተ ብልጽግና ለአባላቱ ትእዛዝ እና መመሪያዎችን ሰጥቷል። በሀኪሞቹ የመብት ጥያቄ የስራ ማቆም አድማ የብልጽግና አባላት እንዳይደናገጡ ይህንን ጉዳይ መመከት እንዳለባቸው በማህበራዊ ሚዲያ ለህዝቡም የአጀንዳ የሀኪሞቹ ጥያቄ እንዳልሆነና ከጀርባ ሌላ የፖለቲካ ኃይሎች ፍላጎት እንዳለበት ለህዝቡ እንዲነግሩ በሚቀጥለው በሚደረጉ የጠቅላላ መንግስት ሰራተኞች ስብሰባ ላይ ይህን እንዲያንጸባርቁ እና ሌሎችንም እንዲያሳምኑ ነው ትእዛዝ ተሰጥቷል፣ እየተባለው የስድስተኛ ዓመት የህክምና ተማሪዎች እንግዲህ ልምምድ ላይ ያሉ ሀኪሞች ሆስፒታሎችን ለቀው እየወጡ መሆናቸውንም እንደዚሁ መረጃዎች እያሳያሉ። የጤና ጥበቃ ሚኒስትር ከጤና ባለሙያዎች ማህበራት ጋር መነጋገሩም እንደዚሁ በመረጃዎች ተገልጿል። በዚህ ንግግር ላይ ግን የተደረሰበት ስምምነት ስለመኖርና ለመኖሩ የታወቀ ነገር የለም። ጉዳዩም ይፋ አልተደረገም ነው እየተባለው በወልቂጤ ዩኒቨርሲቲ የሀኪሞች መኖሪያ ቤቶች እንደዚሁ ታሽገዋል። በዚህ ምክንያት እንግዲህ ከ115 በላይ የሀኪሞች እና የህክምና ተማሪዎች ግቢውን ለቀው ወጥተዋል ነው የተባለው። በተመሳሳይ በአዋሳ እንደዚሁ አዋሳ ግቢ ለቀው ተማሪዎቹ እና ሀኪሞች እንዲወጡ መደረጋቸውን ተከትሎ ግቢ ለቀው ወጥተዋል። ለታሰሩ ሐኪሞች በሚል የገንዘብ ማሰባሰቢያ ጎፈንድሚ መጀመሩን እንደዚሁ ይህንን የሐኪሞቹን የመብትና የጥቅማ ጥቅም ጥያቄዎች የሚያስተባብሩት ገልጸዋል። ለታሰሩ ሐኪሞች የሚሆን የገንዘብ ማሰባሰብ ፕሮግራም ተጀምሯል። ከብልጽግና አመራሮች የብልጽግና አመራሮችና የጸጥታ ግብረ ኃይል የሚባለው በዚህ ጉዳይ ላይ ስብሰባ ስለማድረጉም እንደዚሁ ለማወቅ ተችሏል። ግብረ ኃይሉ የሁኔታ ግምገማ በሚል የሐኪሞቹን አጠቃላይ እንቅስቃሴ ግምገማ በተመለከተ የሁኔታዎች ግምገማ በአስቸኳይ እንዲሰበሰቡ እንደዚሁ ታዟል። እስከዛው ድረስ ግን ይህንን ንቅናቄ ደግሞ የመብት ጥያቄ የሚያስተባብሩ ሀኪሞች እንዲታሰሩ ከዚህ ጋር ግንኙነት ያላቸው እንደዚሁ ከስራ እንዲባረሩና እንዲታገዱ እየተደረገ ይቆይ የሁኔታ ግምገማ ግን ይሰብሰብ የሚል አቅጣጫ ተሰጥቷል ነው የተባለው። የፊታችን ማክሰኞ ጀምሮ በመላ ሀገሪቱ ያለ የመንግስት ሰራተኛ ደግሞ ሲቪል ሰርቫንት በወቅታዊ ጉዳይ ላይ በሚል ስብሰባ ይጠራሉ ነው እየተባለው። ይህም እንግዲህ የሀኪሞቹን የመምራርን ጉዳይን በተመለከተ አብሮ ይቀርባል ነው እየተባለው። እነዚህ እንግዲህ ከሀኪሞቹ እንቅስቃሴዎች አንጻር ነው። እስከ ትናንትና ድረስ ሰባ ስምንት ሐኪሞች መታሰራቸው ታውቋል። ዛሬ ደግሞ ተጨማሪ ከሀያ በላይ ሐኪሞች ሌሊቱ ታስረው የታሰሩ ሐኪሞች ቁጥራቸው ከአንድ መቶ በልጧል። የጤና ጥበቃ ሚኒስቴር ከማህበራት ጋር ተነጋግሮ ያለው ቢልም የኢትዮጵያ ሕክምና ባለሙያዎች ማህበር ፕሬዚዳንት አሁን በስር ላይ ነው የሚገኙት የትኞቹ ማህበራት ጋር እንደተነጋገረና በምን ጉዳይ እንደተስማማ የታወቀ ጉዳይ የለም። ወደ ሌሎች መረጃዎች ነው የሚሄደው። ወደ ሌሎች መረጃዎች ሲሄድ ኤርትራ በርካታ ኢትዮጵያን ከስር ለቃለች የሚል መረጃ ነው የወጣው። 78 የሚሆኑ ኢትዮጵያን እስረኞች ከኤርትራ ስር ተለቀው ወደ ትግራይ ራማ አካባቢ ገብተዋል ተብሏል። የትግራይና የኤርትራ ባለስልጣናት በትላንትና እለት ክሳ ድቃ ተብሎ በሚጠራ ቦታ መረብ ወንዝን ተሻግሮ ኤርትራ ውስጥ ከተነጋገሩ በኋላ ነው እነዚህ 78 እስረኞች የተለቀቁት ተብሏል። 78ቱ እስረኞች አሁን በራማ ፖሊስ ጣቢያ ይገኛሉ ነው የተባለው። በትላንትና ዕለት በዚህ ቦታ በተደረገ ስብሰባ የትግራይ የአካባቢው የወታደራዊ አዛዦች እና የኤርትራ ባለስልጣናት ባደረጓቸው ባደረጉ ስብሰባ ሶስት ነጥቦችን አንስተው ነበር ወይም ደግሞ በሶስት ጉዳዮች ላይ ተስማምተው ነበር ነው የተባለው። አንደኛው እስረኞችን መልቀቅ ነው። ይኸው እስረኞች ተለቀዋል። ሁለተኛው በዚህ መስመር ያለው የንግድ እንቅስቃሴ ከኢትዮጵያ ትግራይ ወደ ኤርትራ ጤፍን ጨምሮ ሌሎች ሸቀጣሸቀጦች እንዲገቡ ለማድረግ ሲሆን ሌላው ደግሞ በዚህ ያለው መንገድ ሙሉ በሙሉ እንዲከፈት የሚሉ ጉዳዮች ናቸው ነው እየተባለው። ትላንትና በነበረው ስብሰባ እንግዲህ በኢትዮጵያና በኤርትራ ተይዘው የተወሰዱ ሰባ ስምንት ሰዎች ተፈተዋል። በራማ በኩል ያለው መንገድ እንደዚሁ በአጭር ቀናት ሙሉ በሙሉ አገልግሎት እንዲጀምር የተባለው እንደዚሁ እንቅስቃሴዎች ትራንስፖርት እንቅስቃሴ ለመጀመራቸው ነው የታወቀው የጉዳይ የፌዴራል መንግስቱ እኔ የማላውቀው ጉዳይ ነው በሚል እንግዲህ ከፍተኛ ክትትል እያደረገ እንደሆነ የመረጃ ምንጮች የሚገልጹት። ከዚህ ጋር በተያያዘ ትናንትና የኤርትራ የአሜሪካ ሴኔት ባቀረበው ሪፖርት ላይ ምላሽ ሰጥታለች። የኤርትራ ኤምባሲ በአሜሪካ በሁለት ጉዳዮች ላይ ምላሽ ሰጥቷል። አንደኛው በአፍሪካ ቀንድ ያለውን ውጥረት በተመለከተ በሴኔቱ ቀርቦ የነበረው በተለይ በኢትዮጵያ በኤርትራ ያንዣበበውን ጦርነት በተመለከተ ትናንትና ወዲያ ሜ 13 አሜሪካ ሴኔት ምክር ቤት ቀርቦ ነበር ሪፖርት። ይህንን በተመለከተ ሪፖርቱን ኤርትራ ውድቅ አድርገዋለች። ኤርትራ ወታደራዊ እንቅስቃሴና ውጥረት በሪፖርቱ በተገለጸው ልክ አይደለም፣ እውነትነትም የለውም፣ መሬት ላይ ያለውን እውነት አይገልጽም በሚል እና የኢትዮጵያ መንግስትና የአገር ውስጥ ሚዲያዎች አሰብና ቀይ ባህርን ለማግኘት እንዲሁም ደግሞ በኃይልም ለመቆጣጠር የሚያደርጉት ጉዳይ እንደ መሰረታዊ ሪፖርት ወስዶ ይህም መቅረቡ ተቀባይነት የለውም፣ የኤርትራ ወታደርም ከዚህ አንፃር ያለው እንቅስቃሴ የተገለጸው አይደለም የሚለው እና ሁለተኛው ደግሞ የኤርትራ ወታደሮች በኢትዮጵያ ውስጥ ይገኛሉ በሚለው ነጥብ ጉዳይ ላይ እንደዚሁ ምላሽ ሰጥተዋል። ሴናተሩ በዲፕሎማሲያዊ ተገቢነትና ተቀባይነት የሌላቸውን ሪፖርቶች ነው ያቀረበው የሚለው የኤርትራ ኤምባሲ ምላሽ የኤርትራ ጦር በኢትዮጵያ ውስጥ አለ የሚለውም ፈጽሞ ስህተትና ውሸት ነው የለም። የዓለም አቀፉ የ2022 የስምምነት መሰረት በባድመና በኤርትራ ሉዓላዊ ግዛት ውስጥ ነው የኤርትራ ሠራዊት የሚገኘው። የኤርትራ ጦር በስሜን ጦርነት ጊዜ ወደ ኢትዮጵያ ገብቶ እንደነበርና ነገር ግን ጦርነቱ ከጠናቀ በኋላ ለቆ ወጥቶ አሁን የሚገኘው በኤርትራ የግዛትና ሉዓላዊነት ቀጠናዎች ብቻ ነው ሲል ነው ምላሽ እየሰጠው። ወደ ሌሎች መረጃዎች እሄዳለሁ። ወደ ግንባር መረጃዎች ነው የሚሄደው። የግንባር መረጃዎችን ሳስከትል ወደ ምራብ ወሎ መሃል ሳይንት የሚወስደን መረጃ ላስከትል። ምራብ ወሎ መሃል ሳይንት መጥቅ በተባለ ቦታ በተፈጸመ ድንገተኛ የደፈጣ ጥቃት በመንግስት ወታደሮች ላይ ከፍተኛ ጉዳት ደርሷል ተብሏል። በጥቃቱ ቁጥራቸው ብሎ ያልታወቁ የመንግስት ወታደሮች ሞትና ቁስለኛ ሆነዋል። ይህንን ተከትሎ የመንግስት ኃይሎች ዙ 23 እና ሌሎች እንደ ሞርተር እና ዲሽቃን የመሳሰሉ የቡድን መሳሪያዎችን በመተኮስ በአካባቢው መኖሪያ ቤቶች ላይ ጉዳት አድርሰዋል አራት የመኖሪያ ቤቶች ጉዳት ደርሶባቸዋል በሰዎች ላይ ግን የደርሰው ጉዳት አልታወቀም ነው የተባለው አዊ ዞን አዲስ ቅዳም ከተማ አቅራቢያ ሻረታ በተባለ ቦታ እንደዚሁ ውጊያ ተደርጓል። በሁለት አቅጣጫ ፋኖን ለመክበብ የተንቀሳቀስ የመንግስት ኃይል ጋር ነው ውጊያ የተደረገው። የመንግስት ወታደሮች በዚህ ልዩ ዘመቻ ባሉት ፋኖን ለማፈን እንቅስቃሴ ቢያደርጉም በተሰጠው አጸፋ ምላሽ የመንግስት ወታደሮች ጉዳት አስተናግደዋል ነው የተባለው። ጉዳት ከማስተናገዳቸው ባሻገር ወደኋላ እንደዚሁ ሸሽተዋል። አጓሚ ተራራ ወደሚባለው አካባቢ ወደኋላ ስለመውጣታቸው ነው የመረጃ ምንጮች የገለጹት። በዚህ ውጊያ የቆሰሉ የሚሊሻ አባላት ወደ እንጅባራ ሆስፒታል ስለመወሰዳቸውም የመረጃ ምንጮቹ ገልጸዋል። ምስራቅ ጎጃም በዚሁ በአሶሊቨን ወረዳ የጁቤ የላምገጅ ተብሎ በሚጠራ ቦታ እንደዚሁ ውጊያ ተደርጓል። በዚህ ውጊያ የአማራ ፋኖ በጎጃም አራት ክፍለ ጦሮች፣ አራት ብርጌዶች ስለመሳተፋቸው ነው መረጃዎች የሚያሳዩት። በዚህ ውጊያ የነፍሶ ከፍ መሳሪያዎች እና የቡድን ተተኳሽ ጥይቶች በፋኖ እጅ ገብተዋል። ወታደራዊ አዛዥ አጃቢን ጨምሮ እንዲሁ በፋኖ እጅ የገቡ የሚሊሻ አባላትም ስለመኖራቸው መረጃዎች ጠቁመዋል። ደብረ ማርቆስ አቅራቢያ እንደዚሁ የዳ ተብሎ የሚጠራ ቦታም እንደዚሁ በተፈጸመ ድንገተኛ ጥቃት ለወታደራዊ ስልጠና ሲጓጓዙ የነበሩ ምልምል ወታደሮች እንዳመልጡ ተደርገዋል ነው የተባለው። አንዱ በፋኖ እጅ ገብቷል። በዚህ ጥቃት የደረሰ ጉዳት ስለመኖሩ ግን የታወቀ ነገር የለም። ሌላው በተለያዩ አካባቢዎች ከሚሰሙ መረጃዎች መካከል የፋኖ የመዋቅር አደረጃጀቶችን በተመለከተ እየወጡ ያሉ መረጃዎች ናቸው። በተለያዩ አካባቢዎች የፋኖ አዲስ የመዋቅር አደረጃጀቶች እንደገና እየተሰሩ ስለመሆናቸው መረጃዎች ይጠቁማሉ። ይህም እንግዲህ በተለያዩ ቀጠናዎች እየተሰራ ያለው አንደኛ ከሻለቃ ብርጌድ፣ ከብርጌድ ወደ ክፍለጦር፣ ከክፍለጦር ኮር ተኮር ወደዚ ያሉት እና አጠቃላይ ደረጃቸው እየተሰሩ ነው የሚገኙት። በልምድን እንዲሁም ደግሞ የወታደራዊ እውቀትንና የትግሉን ባህሪ በመረዳት ከተገኘ የውጊያ ተሞክሮ የአንድ ዓመትና የሁለት ዓመት ጉዞ በመነሳት ነው በተለያዩ አካባቢዎች የመዋቅር ስራዎች እየተሰሩ ያሉት የሚሉ መረጃዎች እየወጡ ነው። ይሄ በጣም መሰረታዊ ጉዳይ ነው። በተደጋጋሚ ብዙ አስተያየት ሰጪዎችም እንዲሁም ደግሞ ትግሉን በቅርብ የሚከታተሉ ሰዎች ሲያቀርቧቸው የነበሩ ጉዳዮች ናቸው። ትግሉ አሁን በደረሰበት ደረጃ ልቅ ወታደራዊ ፖለቲካዊ ጉዳዮችን የሚረዱ ሰዎችን ወደፊት ማምጣትና በፊት ትግሉ ሲጀመር በየአካባቢው እንደዚሁ በጎበዝ አለቃ ተደራጅተው ውጊያውን ሲያስተባብሩ የነበሩ ሰዎች አሁን ወታደራዊ ልምድ ላላቸው ሰዎች ትግሉን ማስረከብ እነሱ ደግሞ በሌላ በኩል ደግሞ ልምድ ማግኘት ይገባቸዋል የሚሉ በርካታ አስተያየቶች በየጊዜው ይመጣሉ። ይህንን መሰረት አድርጎ አሁን እንግዲህ ትግሉ ካለበት ሁኔታ አንጻር ከውጫ ከውስጣዊ ግምገማ አንጻር እነዚህ ጉዳዮች የሚበረታቱ ናቸው። ቀድሞ እንግዲህ ትግል ይመሩ የነበሩ ሰዎች አሁን ትልልቅ ወታደራዊ ልምድ ያላቸው ሰዎች ኮሎኔሎች፣ ጄኔራሎች እየመጡ ስለሆነ እነሱን ልምድ በመጠቀም እነሱ ደግሞ ከጎኑ ነው ልምድ በማካበት በዚህ መዋቅር ውስጥ ተጠቃሚ መሆን አለባቸው። ትግሉን በዚህ መንገድ ወደፊት መውሰድ ይቻላል። ይሄ ጥሩ ተሞክሮ ነው። ወደ ምስራቅ ጎጃም ተመልሰን ስንሄድ፣ ምስራቅ ጎጃም ማቻከል ወደ ከተማ ዘልቀው የገቡ የፋኖ አባላት ድንገተኛ ጥቃት ፈጽመዋል ተብሏል። በዚህ በተፈጸመው ድንገተኛ የከተማ ጥቃት በ11 የሚደርሱ የሚሊሻ እና የመከላከያ አባላት ስለመሞታቸው እና ሌሎች ስለመቁሰላቸው የመረጃ ምንጮቹ ገልጸዋል። የከተማው ኦፕሬሽን በተጠና መንገድ ነበር የተፈጸመው የሚሉት የደጃዝማች በላይ ዘለቀ ብርጌድ አባላት በዚህ ጥቃት በፋኖ ላይ የደረሰ ጉዳት የለም። ወደ ከተማ ዘልቆ የገቡ የፋኖ አባላት ግን ከፍተኛ ጉዳት አድርሰዋል። ይህ ልዩ ዘመቻው ኦፕሬሽን እንደሆነ ነው የገለጹት። ወደ ሌሎች መረጃዎች እሄዳለሁ። ወደ ሌሎች መረጃዎች ስሄድ ወደ ደቡብ ወሎ ሐይቅ ከተማ የሚወስደን መረጃ ነው የማስከትለው። ወደ ሐይቅ ስናሄድ በሐይቅ ከተማ በተፈጸመ ድንገተኛ የተፈጸመ ድንገተኛ ጥቃት አለን የተባለው ጥቃቱ የቦምብ ፍንዳታ ነው። በብልጽግና ጽሕፈት ቤት ላይ የተፈጸመ ቦምብ ፍንዳታ በሰዎች ላይ ያደረሰው ጉዳት አልታወቀም። ፍንዳታውንም የፈጸመው ማን እንደሆነ እስካሁን ድረስ በይፋ አልተገለጸም። ከዚህ ጋር በተያያዘ ግን ከተማ ውስጥ ወጣቶች ተይዘው ታስረዋል ነው እየተባለው ትላንትና ሌሊት እየተፈጸመ የቦምብ ጥቃት ነው። ጃዊ ወደ አዊ ዞን ስንሄድ ጃዊ የዛሬ ማለዳ የደፈጣ ጥቃት ተፈጽሟል። ከጃዊ ከተማ ወደ ኩምበር ተብሎ ወደሚጠራው አካባቢ ወታደራዊ ቁሳቁሶችን ጭኖ ይንቀሳቀስ በነበረ ወታደራዊ ተሽከርካሪ ላይ በተፈጸመ የደፈጣ ጥቃት የደረሰው ጉዳት አልታወቀም ተብሏል። ሰሞኑን በዚህ አካባቢ በተከታታይ የደፈጣ ጥቃቶች መፈጸማቸው ይታወቃል። በትላንትናው ዕለትም እንደዚሁ ፓዊ መንደር 26 ተብሎ የሚጠራ ወታደራዊ ካምፕ ላይ ድንገተኛ ጥቃት መፈጸሙ ይታወቃል። በዚህ በጃዊ ቀጠና ከፍተኛ ውጊያ ሲደረግ ነው እንግዲህ እየሰነበተው በተለይ ሚያዚያን አጋማሽ ጀምሮ እስከ ግንቦት የመጀመሪያዎቹ ቀናት ድረስ ከዚህ ከጃዊ እስከ ቋራ ባለው ቀጠና። ሌላው ወደ ትግራይ የሚወስደን መረጃ ላስከትል። በትግራይ መሆኒ የአደባባይ ሕዝብ ሰልፍ እያደረገ ነው። ደብረ ጽዮን የሚያወግዝ ሰልፍ ነው እየተደረገ ያለው ተብሏል። ከቀናት በፊት ማይጫው ተደርጎ የነበረው ሰልፍ ዛሬም በመሆኒ እየተደረገ ነው የሚገኘው። እነዚህ ሰልፎች እና ተያዥ የፖለቲካ ጉዳዮች ያው እንግዲህ የተለያዩ ጉዳዮች ነው እያሳዩ የሚገኙት። በነገ በአለማጣ ከተማ ይደረጋል የተባለው ሰልፍ አሁንም እንዳወዛገበ ነው። የአለማጣ ህዝብ ይህንን ሰልፍ በከተማችን ሊደረግ አይገባውም፣ እኛ ከትግራይ ውጭ ስለሆን የትግራይ የፖለቲካ ሽኩቻ አይመለከተንም በሚል አቋም ወስደዋል። የጌታቸው ደጋፊ የተባሉ ደግሞ ይህን ሰልፍ እናደርጋለን እያሉ ነው የሚገኙት። የደብረ ጽዮን ቡድን ደጋፊዎች ደግሞ ይህ ሰልፍ አይደረግም ጌታቸውን የሚደግፍ ደብረ ጽዮን የሚያወግዝ ሰልፍ አይደረግም ብለዋል ታጣቂዎቹ። እንግዲህ የአለማጣ ህዝብና ታጣቂዎቹ በተመሳሳይ አቋም ላይ ነው የሚገኙት። ኮማንድ ፖስቱ ሰልፍ አይደረግም የሚል ምላሽ መስጠቱ ነው እስካሁን ለማወቅ የተቻለው። የሚሆነውን ነገ የምናይ ይሆናል። ጌታቸው ረዳ የራያ ቀጠናን የፖለቲካ ቤዛ አድርጎ አዲስ ሀይል ይዞ እንዲመጣ በፌዴራል መንግስቱ በኩል ያለው ፍላጎት በአለማጣ ተፈጻሚ ሊሆን አይገባውም። የአለማጣን የኮረምን ህዝብ ለጌታቸው ረዳ አዲስ የፖለቲካ ቤዝ በሚል አሳልፎ መስጠት ተቀባይነት የለውም ነው የሚሉት የራያ ወሎ አማራ ማንነት አስመላሽ ኮሚቴ አባላት። በዚህ ጉዳይ ላይ ለኢትዮ ፎከስ በሰጡት አስተያየት አሁን ከእንደርታ በታች ያለው በተለይ ደባዊ ዞን እየተባለ የሚጠራውን ቀጠና ለጌታቸው ረዳ የፖለቲካ ቤዝ ለመስጠት በአብይ አህመድ በኩል እየተደረገ ያለው እንቅስቃሴ ራያን ማንነት ጥያቄ ያለባቸውን ቀጠናዎች ጨምሮ ስለሆነ ይህንን አንቀበለውም ነው ያሉት። ሌላው የህወሓት ከፍተኛ አመራሮች በበተኑት ወረቀት ውስጥ አንድ ጉዳይ ተነስቷል ተብሏል። የህወሓት ከፍተኛ አመራሮች በመጠይቅ በትነዋል ነው የተባለው። 18 ጥያቄዎችና እና 18 ገጾችን በያዘው ጥያቄ ውስጥ ኤርትራ ነጻ አገር ከሆነች በኋላ እንደ ህዝብ ያገኘችው ጥቅም ምንድን ነው የሚል ለህወሓት ከፍተኛ አመራሮች የተበተነ ጥያቄ ነው የተባለው። ይሄ እንግዲህ ተጠቅማለች የሚል ከሆነ ወይ ደግሞ ህዝቡ ተጠቅሟል የሚል ከሆነ ምክንያቱ ምንድን ነው? አልተጠቀመችም የሚልም ከሆነ ደግሞ ምክንያቶቹ እንዴት ብለው የሚሉ ማሳያዎች አሉት። ከነዚህ መካከል የኤርትራ ህዝብ አልተጠቀመም ነጻ አገር በመሆኑ ከተባለ በአስተዳደር ምክንያት ነው፣ ሀብታቸውን ባለመጠቀማቸው ነው፣ ወትሮም ደግሞ አገር መሆን ስለማይገባቸው አገር በመሆናቸው ነው ወይ የሚሉ አማራጮች ቀርበውበታል ነው የተባሉት። ይህንን እንግዲህ ለማድረጋቸው ምክንያትና ተለዩ ጉዳዮችን ማንሳት ይቻላል። ህወሓት እንደዚህ የኤርትራን ሀገርነት ጉዳይ በተመለከተ ጥቅምና ጉዳት የዳሳ ጥናት እየሰራ ያለው ለምንድነው? ህወሓት በተለይ እንግዲህ አሁን ከኤርትራ ጋር ባለው ግንኙነት ውስጥ ወደ ነጻ ሀገርነት እያደረገ ያለው እንቅስቃሴ ከዚህ አንጻር እንዴት ይታያል የሚሉ ጉዳዮችን አብሮ የሚያስነሳ ነው የሚሆነው። ለማንኛውም የዳሳ ጥናቶች እየተሰሩ መሆናቸውን ነው መረጃዎች የሚያሳዩት። ወደ ደቡብ ኢትዮጵያ የሚወስደን መረጃ ላስከትል በደቡብ ኢትዮጵያ ቱርካን ሐይቅ የተነሱ የኢትዮጵያ ታጣቂዎች ናቸው የተባሉ ወደ የኬንያ አሳስጋሪዎችን ቱርካን ሐይቅ ላይ ስለመግደላቸው ነው የኬንያ ዴይሊ ኔሽን ጋዜጣ የዘገበው። እንደ ዴይሊ ኔሽን ጋዜጣ ከሆነ እነዚህ የኢትዮጵያ ታጣቂዎች ኬንያውያን አሳስጋሪዎችን ገድለዋል ብሏል። በዚህ ምክንያት በአካባቢ በቱርካን ሐይቅ እና በዚህ ዳሰነች ቀጠና ተብሎ በሚጠራው በኢትዮጵያ ደቡባዊ ጫፍ ውጥረት ነግሷል። ባለፈው የካቲት ሶስት ኢትዮጵያውያን በኬንያ አርብቶ አደር ታጣቂዎች ከተገደሉ በኋላ ኢትዮጵያን ደግሞ ለዚህ አጸፋ በሚሆን አርባ ኬንያውያንን መግደላቸውንና እና አስከሬኖቻቸውን መደበቃቸው ይታወቃል። በዚህ ጉዳይ ላይ የኢትዮጵያ መንግስት፣ የኬንያ መንግስት ወደ አካባቢው ዘልቆ ዘመቻዎች እንዲያደርግ ጭምር በመፍቀድ አስከሬኖችን አሰሳ በሚል ኢትዮጵያን ለዋላዊ መሬት አስደፍሯል በሚል በወቅቱ የወጡ ዘገባዎች ያሳዩ ነበር። አሁን በአካባቢው ድጋሚ በሁለት ወር ውስጥ ለሁለተኛ ጊዜ ውጥረት መከሰቱ ነው የሚገለጸው። ወለሎች አፍሪካ ቀንድ መረጃዎች ስንሄድ የሱዳን የተመለከቱ መረጃዎች ናቸው ያሉት። በሱዳን የሱዳን የጀነራል አልቡራን አጋር የሆነው ሱዳን ፒፕልስ ሊብሬሽን ሙቭመንት የሚባለው ቡድን ደቡብ ኮርዶፋን ተብሎ የሚጠራው አካባቢ አስር ንጹሐንን መግደሉን ነው የሱዳን ትሩብን የዘገበው። ከአንድ ሻራመቶ በላይ ሴቶችም እንደዚሁ በፈጥኖ ራሻይሉ በአንድ ዓመት ብቻ በአንድ አካባቢ ስለመደፈራቸው እንደዚሁ መረጃዎች ወጥተዋል። የፖርት ሱዳን ለአስራ ሁለተኛ ጊዜ የድሮን ጥቃት ተፈጽሞባታል። በሱዳን ያለው ሁኔታ ይህንን ነው የሚያሳየው። ይህንን ደቡብ ኮርዶፋን አካባቢ በሱዳን ፒፕልስ ሊብሬሽን ሞቭመንት ኖርዝ ተብሎ በሚጠራው ቡድን ተፈጽሟል የተባለውን ግድያ በተመለከተ የሱዳን ፈጥኖ ድራሽ ተዋጊ ኃይል አሬሴፍ፣ ይሄ የተፈጸመው በአሬሴፍ ነው ሲል ደግሞ የሱዳን መንግስት አጋሪ የሆኑ አካላት እየገለጹ ነው የሚገኙት። እንግዲህ ሱዳን ውስጥ ያለው ቀውስ ከእለት ወደ እለት እየተባባሰ አንዱ በአንዱ ጉዳዩን እያሳበቡ፣ የሱዳን ህዝብ ግን አስቸጋሪ ሁኔታ ውስጥ ነው የሚገኘው። ለሰዓት ያስኳቸው የአገር ውስጥና የአፍሪካ ቀንድ መረጃዎች እነዚህን መስኩ። ስለተከታተላችሁ በጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እንገናኛለን። መልካም ጊዜ